ራቸው የገለጹት የንግዱ ዘርፍ ከሚመነጨው ኢኮኖሚ የሚሰበሰበው ገቢ እያደገ ቢሆንም ሕገወጥ ንግድና የኮንትሮባንድ እንቅስቃሴ አሁንም ተግዳሮት ሆኖ ቀጥሏል። በየደረጃው የሚታየውን የቁጥጥርና ሕግ የማስከበር እንቅስቃሴ ችግሩን የሚመጥን እንዳልሆነ ያስገነዘቡት ሪሰ መስተዳደሩ ባለድርሻ አካላት በላቀ ቁርጠኝነት እንዲንቀሳቀሱም አሳስበዋል። የክልሉ ንግድና ኢንዱስትሪ ቢሮ ኃላፊ አቶ ተመስገን ከበደ በበኩላቸውም ክልሉ በሀገር ኢኮኖሚ ግንባታ ሂደት ከፍተኛ አስተዋጽኦ ሊያበረክት የሚችል የኢንቨስትመንት አማራጭ እንዳለውም ገልጸዋል። የክልሉ መመስረት በአካባቢው የኢንቨስትመንት ፍሰት እንዲጨምር እድል መፍጠሩን ተናግረው ይህንን እድል በመጠቀምም በዘርፉ የተመዘገበውን እድገት ወደ ላቀ ደረጃ ለማሳደግ የባለብዙ ወገን ርብርብ እንደሚያስፈልግም ጠቁመዋል። ከክልሉ መዋቅርና ከስድስቱም ዞኖች የተውጣጡ ባለድርሻ አካላት በመድረኩ ላይ መሳተፋቸውን ባልደረባችን ወንድሙ ካክሎ ከቦንጋ አድርሶናል። እየተገባደደ ባለው በጀት አመት ያልተመለሱ የህዝቡን የልማትና የመልካም አስተዳደር ጥያቄዎችን በቀጣይ አዲሱ በጀት አመት ለመመለስ የእቅዱ አካል በማድረግ እንደሚሰራም የቴፒ ከተማ ከንቲባ አቶ ወንድሙ ግርማ መግለጻቸውን ባልደረባችን ጌትነት ገረመው አድርሶናል። ለተጨማሪው በዛበት አደሰ በቴፒ ከተማ አስተዳደር አዘጋጅነት የከተማው የልማትና የመልካም አስተዳደር ጉዳዮች እንዲሁም የደቡብ ምዕራብ ክልል የልማት ተነሺዎች ካሳ ክፍያና ማቋቋሚያ መመሪያ ቁጥር 01 ህዝባር 2017 ዙሪያ የህዝብ የውይይት መድረክ በቴፒ ከተማ ተካሂደዋል። በ2017 የተከናወኑ የልማት ስራዎችና የመልካም አስተዳደር ችግር ጥያቄዎች የመመለስ ስራ እንዲሁም ለህዝብ ጥቅም ሲባል የልማት ተነሺዎችን ካሳና መልሶ ማቋቋምን በተመለከተ በደቡብ ምዕራብ ክልል የወጣ መመሪያ ቁጥር ቁጥር 01 ዝባር 2017 ላይ የውይይት ሰነድ በከተማው ከንቲባ ጽፈት ቤት ኃላፊ አቶ አብዱልከሪም ሱሊማን ቀርቦ ምክክር ተደርጎበታል። እየተገባደደ ባለው በ2017 በጀት ዓመት 24 የተለያዩ የመልካም አስተዳደር ጥያቄዎች ለከተማ አስተዳደሩ የቀረበ ሲሆን ከነዚህም አምስቱ በቡድን የቀረበ መሆኑንና የመንገድ መሰረተ ልማትና መሰል ጥያቄዎች እየቀረበ መሆኑን አቶ አብዱልከሪም ሱሊማን አንስተዋል። በዚህም በየደረጃው ለሚነሱ ጥያቄዎች በጀ መድቦ ከተማ አስተዳደሩ ሲሰራ መቆየቱን ጠቁመዋል። ለአብነትም በሕዝብ ተሳትፎ ተጀማምሮ የቆየውንና ዘንድሮ ላይ 7.5 ሚሊየን ብር ተበጅቶለት የተሰራውንና በቅርቡ የሚመረቀውን የጉጂ ድልድይን አንስተዋል። ተሳታፊዎቹ በሰጡት አስተያየት የቴፒ ከተማ ሕዝብ አሁንም የልማት ተባባሪ መሆኑን ጠቁመው በከተማው በመልሶ ማልማትም ይሁን በኮሪደር ልማት እየታየ ያለው ጅምር ስራ ተግባር ተጠናክሮ እንዲቀጥል በቁርጠኝነት ሊሰራ እንደሚገባ አንስተዋል ተናግረዋል። መድረኩን በጋራ የመሩት የቴፒ ከተማ ከንቲባ አቶ ወንድሙ ግርማና የከተማው ምክር ቤት ዋና አፈ ጉባኤ አቶ ጥላውን ዳቃ የከተማውን ልማት ማፋጠን እንዲቻል የህዝብ ድጋፍ ወሳኝ መሆኑን ጠቅሰው በቀጣይም የህዝቡ የልማትና የመልካም አስተዳደር ችግሮች በውይይት በሚፈቱበትና የህዝብ ተጠቃሚነት በሚረጋገጥበት ሁኔታ ላይም ይሰራል ብለዋል። ወደ ትንታኔ ዜናዎች ስናመራ በኢንቨስትመንት መስክ የተሰማሩ የግል ተቋማት ለህብረተሰቡ ማህበራዊ፣ ኢኮኖሚያዊ ተጠቃሚነት የድርሻቸውን እየተወጡ እንዳለ የአንዲራቻ ወረዳ አስተዳደር አስታወቀ። በወረዳው ቡናን በማልማትና ለገበያ በማቅረብ ረገድም ከ13 በላይ የኢንቨስትመንት ተቋማት መካከል ኢትዮ አግሪ ሴፍቲ ከግል ማህበር ፕሮጀክት ለወረዳ ከሶስት ሚሊዮን ብር በላይ በወር ገቢ እየተደረገ መሆኑም ተመላክቷል። ካሳውን ደንብሎ ያዘጋጀውን ዝርዝር ሃና ግርማ እንደሚከተለው ታቀርበዋለች። በግብርናው መስክ ከፍተኛ የሆነ የመልማት አቅም ካላቸው አካባቢዎች የአንድራቻ ወረዳ ቀዳሚ መሆኑን መረጃዎች ያመላክታሉ። ይህንን ወረዳው በማልማት ላይም ናቸው። አጠቃላይ በአንድራቻ ወረዳ ከ13 በላይ የሚሆኑ በግል ኢንቨስትመንት በቡና ልማት የተሳተፉ ባለሀብቶች አሉ። እነኚህ ከ ከ13 በላይ የሆኑት ውስጥ አገር በቀል የሆኑ ለምሳሌ ኢትዮ አግሪሴፕት ገማድሮ፣ ኢትዮ አግሪሴፕት ዶሚና፣ ቶራ አንድራቻ፣ ሞዬ ሉተህ የሚባለው ትላልቅ

የግሉ ክፍለ ኢኮኖሚ ማደግ ለሕብረተሰቡ አበርክቶት እንዳለው ያስታወሱት አስተዳዳሪው ፕሮጀክቶቹ በማህበረሰብ አቀፍ አገልግሎት መሪ በጤና በትምህርት መንገድና ድልድይ ግንባታ ላይ በመሳተፍ ለሕብረተሰቡ አገልግሎትም እየሰጡ ናቸው። እነ ባለ ሀብቶች በማህበራዊም በኢኮኖሚያዊም በዚህ አካባቢ የሚያበረክቱት አስተዋጽኦ ቀላል አይደለም። የዱና ቡና ልማት ኢትዮ አግሪሴፕት ፕሮጀክት የሆነው ትምህርት ቤት ገንብቶ ለአካባቢ ሕብረተሰብ በመስጠት አንበሳውን ድርሻ እየያዘ ፕሮጀክት በሌላ መንገድ ፕሮጀክቶቹ የስራ እድል በመፍጠር አካባቢውን ተጠቃሚ ከማድረግም በላይ ከሰራተኞች የሚሰበሰበው የስራ ግብር ለአካባቢው ልማት ጉልበት መሆኑን አስተዳዳሪው አውስተዋል። ይሄ ፕሮጀክት በመኖሩ ይሄ ወረዳው አንደኛ ከሚያስተዳድራቸው ሰራተኞች የስራ ግብርን ቢያንስ ድዊናና ገማድሮ በድምሩ ከ3 ሚሊዮን ብር በላይ በየወሩ ገቢ ያደርጋል። 1.5 ሚሊዮን ብር ስራ ግብር ይሰጣል። ጣቢያችን በስፍራው ተገኝቶ ያነጋገራቸው የአካባቢው ነዋሪዎችና የድርጅቱ ሰራተኞች ከግሉ ክፍለ ኢኮኖሚ ተጠቃሚ መሆናቸውን ያወሳሉ። የልማት ህዝብ መጥተው በመቋቋሙ ስራ እድል አገኘቸው። ጥበቃ ስራ እየሰራ ነኝና ብዙ አይነት ጥቅም አለኝ። ሕክምናም ያገኘው ነኝ። እኔ ብቻ ሳይሆን ቤተሰቦችም ሕክምና ያገኙ ናቸው። እንደገና በቀለብ በኩልም ታች ጀምሮ ለግዛዊ ሰራተኛ በቆሎ ይሰጣል። ለቋሚ ሰራተኛ ለኛ ማለት ነው ጤፍ ይሰጣል። በዚህ ቀለብም እንደገና በአልባሳትም በብዙ አይነት ጥቅም ይህ ድርጅት እኛን እየጠቀመ ነው። ኢትዮ አግሬሲቭ የግል ማህበር የድዊና ቡና ፕሮጀክት ስራ አስኪያጅ ተወካይና የእርሻ ክፍል ኃላፊ አቶ አሙኘ ቸርነት ፕሮጀክቱ ወደ ስራ ከገባበት ጊዜ ጀምሮ ቡናን በብዛትና በጥራት በማምረት ለማይከላዊ ገበያ እያቀረበ ከመሆኑም በተጨማሪ ለአካባቢው ልማት በትብብር እየሰራ ይገኛልን ብለዋል። እርሻው ከተቋቋመ ጊዜ ጀምሮ ከአካባቢ ማህበረሰብ ብነሳና ለአካባቢው ለአካባቢ ማህበረሰብ የትምህርት ቤት ግንባታ ሁለት ብሎኮችም በንትን አደራጅተን ሰጥተናል። በሌላ በኩል ደግሞ ማህበረሰቡ ማር ያመርታል ቀይ ቡና ያመርታል። ይህንን ቀይ ቡና ደግሞ አምርተው ወደ ገበያ ለማውጣት የመንገድ ችግር አለበት። ከኛ ወደ እርሻው ከሚመጣው ከቀበሌ ድረስ አልፎ እስካለው የመንገድ ጥገና በየአመቱ የማውጣቱንም ስራ የመጠገኑንም ስራ አስቀድመን እንሰራለን። በአጠቃላይ እርሻችን የውስጥ ሰራተኛውንም የአካባቢ ማህበረሰቡንም አቅፎ በአንድነት ወደፊት ምርትን በብዛት በጥራት በማምረት እንግዲህ የሀገር ውስጡንም ለወረዳውም ልዩ ገቢ እየሰጠን እንገኛለንና ና ፕሮጀክቱ የካይዘን አሰራርን ተግባራዊ በማድረግ ትላልቅ የቡና መፈልፈያ ማሽንና ማድረቂያ ታኔልን በመትከል ሀገሪቱ ከዘርፉ የምትፈልገውን ውጤት ለማስገኘት በትኩረት እየተሰራ ነው። የአረንጓዴ አሻራ መርሃ ግብር የደን ሽፋንን በማሳደግ ብዝሃ ሕይወት እንዲጠበቅ ከፍተኛ አስተዋጽኦ አበርክቷል ሲሉ የግብርና ሚኒስትር ዶክተር ግርማ መንቴ ገለጹ። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በዘርፉ የሚያከናውናቸውን ተግባራት በተመለከተ ከክልሎች ጋር ለመምከር ያዘጋጀውን የውይይት መድረክ አካሂዷል። ዶክተር ግርማ መንቴ በዚህ ወቅት እንዳሉት ኢትዮጵያ የብዝሃ ሕይወት ሀብቶች እንዳሏት ከመግለጽ ባሻገራት ከመግለጽ ባሻገር ዘርፉ የሚያበረክተው አስተዋጽኦ ከፍተኛ በመሆኑ ሀገር ዘርፉ የሚያበረክተው አስተዋጽኦ ከፍተኛ በመሆኑ የሚደረገው የሚደረገው ጥበቃ ማጠናከር ያስፈልጋል ብለዋል። አብዛኛው የብዝሃ ሕይወት የሚገኘው በደን ውስጥ በመሆኑ የደን ሽፋንን ማሳደግ እንደሚገባም ነው የገለጹት። ኢትዮጵያ በየዓመቱ እያከናወነች ያለው የአረንጓዴ አሻራ መርህ አበርክቷልም ብለዋል። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በብዝሃ ሕይወት ጥበቃ ላይ እያከናወናቸው ያሉ ተግባራት አበርታች መሆናቸውንም ተናግረዋል። የብዝሃ ሕይወት ጥበቃ ስራን ይበልጥ ውጤታማ ለማድረግ የክልል የግብርና ቢሮዎችና የተጠሪ ተቋማት ድርሻ ከፍተኛ በመሆኑ በቅንጅት ሊሰሩ እንደሚገባም አስገንዝበዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። በመኸር የታየውን አፈጻጸም በበልግ ለመድገም የባለድርሻ አካላት ቅንጅት መጠናከር እንደሚገባ ተገለጸ። የግብርና ስራ የምግብ ዋስትና የሚረጋገጥበት ብቻ ሳይሆን ሉዓላዊነታችንን የምናስጠብቅበት በመሆኑ ልዩ ትኩረት ተሰጥቶ እየተሰራ መሆኑን በሸካ ዞን የማሻ ወረዳ አስተዳደር አስታውቋል። ተጨማሪውን ተከታትለን እንመለስ። የማሻ ወረዳ ዋና አስተዳዳሪ አቶ መስፊን አዳሾ የግብርናው ዘርፍ የኢኮኖሚ የጀርባ አጥንት ሆኖ እየተጫወተ መሆኑን አስታውሰው በ2016-17 በጀት ዓመት በመኸር እርሻ 5395 ሄክታር ለማልማት ታቅዶ 5283 ሄክታር ማልማት መቻሉን ነው የተናገሩት። እንደምታወቀው ግብርና ዘርፍ እንደ አገርም ሆነ እንደ ወረዳችን ኢኮኖሚ ጀርባ አጥንት መሆኑ ትልቅ ሚና እየተጫወተ ይገኛል። በ2016-17 በጀት ዓመት በመኸር እርሻ 5395 አምስት ሄክታር ለማልማት ታቅዶ አምስት ሺህ ሁለት መቶ ሰማንያ ሶስት ሄክታር ወይም ዘጠና ስምንት ፐርሰንት ማልማት የተቻለ ሲሆን ሽፋናችን ከአመት አመት መሻሻል እያሳየ ማምጣቱ በተለይ በንቅናቅ መድረክ ላይ ተግባቦት የተፈጠረ የተመጣበት መንገድ የተሻለ መሆኑን ቢያመላክትም በቴክኖሎጂ አጠቃቀም ስንመለከት ከነበርንበት ሰባት ፐርሰንት ወደ አስራ ሶስት ፐርሰንት ብቻ ያደግንበት አግባብ በቀጣይ ስራ የሚፈልግ ይሆናል። ምርትና ምርታማነትን አሳድገን የተሻለ ውጤት ማምጣት እንዳለብን እሱ ላይም ትኩረት ሰጥተን የምንሰራ ጉዳይ ይሆናል። የግብርና ስራ የምግብ ዋስትናን የምናረጋግጥበት ብቻ ሳይሆን ሉዓላዊነታችንን የምናስጠብቅበት በመሆኑ አርሶ አደሩ በትንሽ መሬት ላይ የተለያዩ ምርቶችን ማምረት በምችልበት ሂደት ላይ መስራት እንደሚገባ ተናግረዋል። የግብርና ስራዎቻችን የምግብ ዋስትና ብቻ የምናረጋግጥበት ሉዓላነታችንን የምናስከብርበት ብበላ ነገር እርዳታ እየተገኘ ሉዓላነትን አታስከብር ከተረጅነት ወደ ምርታማነት መጓጠቻ በዚህ ሂደት ላይ የሚለማመረት አለ ሲደብዳሩ ሌሎች ነገሮቹ ችግር የለበት።

የማሻ ወረዳ ግብርና ደንና አካባቢ ጥበቃ ህብረት ስራ ጽህፈት ቤት የበጀት ዓመቱን አፈጻጸምና ቀጣይ እቅድ ላይ ከባለ ድርሻ አካላት ጋር በመከረበት ወቅት በመኸር እርሻ 5387 ሄክታር በላይ ስራ መከናወኑን ገልጸው በሆርቲካልቸርና አዝርት እንዲሁም ፍራፍሬዎችን ጨምሮ ውጤታማ ስራ መከናወኑን አስታውቀዋል። አንደኛ በግብርና ምርትና ምርታማነት የሚያሳድጉ የተሻሻሉ የግብርና አሰራሮችን በመጠቀም እንግዲህ በምግብ ራሲ መቻል ዋናው ጉዳይ ገደል ልማት ሲባል ትንሽ አጥር ብቻ አድርገን የምንመለከተውን ሰዎች አለን። ግብርናው ከጊዜ ወደ ጊዜ መሻሻል እየታየበት በመሆኑ ከመንገድና ግብዓት ጋር ተያይዞ ያለው ችግር እንዲፈታላቸው የውይይቱ ተሳታፊ አርሶ አደሮች ጠይቀዋል። የአፈር ማዳበሪያ ዋጋ እጅግ በጣም የናረ ይመስለኛልና ጥያቄ የሚያስነሳ ነገር ስለሚመጣ እንዴት ማቀናጀት ይቻላል? ምናልባት አሁን አርሶ አደሩ ሁሉም ገንዘብ ያለው አይደለም። አንዳንዶቹ መሬት ኖሯቸው ጉልበት ኖሯቸው የሚከፍሉት ሳንቲም በእጃቸው ካልተገኘ ምን ማድረግ ይቻላል? ቴክኖሎጂ ምር ነው የምንሰራው። የገጠር ኮሪደር ልማትን እውን በማድረግ በምግብ ራስን ከመቻል ባለፈ አካባቢውን ለኑሮ ምቹና ጽዱ ማድረግ መቻሉም ተመላክቷል። ኮሪደር ልማት የአጥር ጉዳይ ብቻ ሳይሆን ሁሉም ፓኬጅ ያሟላ አንድ አርሶ አደር ቤት ግቢ ማሪ መሆን አለበት አለበት በግራና ቀኝ አጠቃላይ ጥሰት መኖር አለበት። ሙዝ መኖር አለበት። አባዶ መኖር አለበት። ዶሮ መኖር አለበት። እንቁላል መግዛት አለበት። የከብቶች ማደሪያ ለብቻ መኖር አለበት። እነዚህ ልምድ እናንተ ጋር አሁን ይህን አጠናክረን እንቀጥላለን ነው ያልናለን። ስለዚህ መንገዶቻችን ምቹ መሆን መቻል አለበት። ህብረተሰብ እያሳተፍ መንገድ የምንከፍት ከሆነ አጥር እያስነቀል መንገድ የምንከፍቶ በተከፈተ መንገድ ላይ ዘመና ማድረግ አለበት። ሰው እዚያ አካባቢ ላይ አሁን የተጀመረው ነገር ላይ ትኩረት ሰጥተን ነው የምንሰራው። ምርትና ምርታማነትን ለማሳደግ እንደ ሀገር በግብርናው ዘርፍ የተሰጠውን ልዩ ትኩረት ሁሉም አርሶ አደር ከግብ ማድረስ እንደሚገባ በመድረኩ ተነስቶ ለቀጣይ አቅጣጫ ተመላክቷል። በሀገር አቀፍ ደረጃ 960 ሚሊዮን ዜጎች ማጓጓዝ መቻሉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የህዝብ ተወካዮች ምክር ቤት የትራንስፖርትና ሎጂስቲክስ ሚኒስቴር የሁለፖርት ና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ የትራንስፖርት አገልግሎትን ደህንነቱ የተጠበቀ እና ቀልጣፋ ለማድረግ በተሰራው ስራ በርካታ ውጤት ተመዝግቧል። በሀገር አቀፍ ደረጃ 960 ሚሊዮን ዜጎችን ማጓጓዝ ተችሏልም ብለዋል በከተሞች የብዙሃን ትራንስፖርት ማጓጓዝ ድርሻውን ለማሳደግም የተሰራው ስራ 46 በመቶ ሲሆን የከተማ አውቶቢስ አማካይ የቀን የኪሎሜትር ሽፋንም ከ142 ወደ 196 ማድረስም ተችሏል። ባቡር ትራንስፖርት አገልግሎትም 200 ሺህ ተሳፋሪዎችን ለማጓጓዝ ታቅዶ ከ322 ሺህ በላይ ሰዎችን በማጓጓዝ ስኬት ማስመዝገብ እንደተቻለም ተናግረዋል። በሌላ በኩል የአየር ትራንስፖርት አገልግሎት ለማሻሻል በተሰራው ስራ የሀገር ውስጥ የአየር ትራንስፖርት መዳረሻዎችን ቁጥር ከ23 ወደ 26 በማሳደግና 13.5 ሚሊዮን ዜጎች የአየር ትራንስፖርት ሁለትን በመስጠት ውጤታማ ተግባራት ተከናውነዋል ብለዋል። በበጀት ዓመቱ በአየር ትራንስፖርት 111 ዓለም አቀፍ ስምምነቶችን መፈራረምና የአውሮፕላኖችን ቁጥር 183 ማድረስ የተቻለ ሲሆን ዓለም አቀፍ መዳረሻዎችን 143 ማድረስ መቻሉንም አብራርተዋል። በዚህም 75.2 ሚሊዮን መንገደኞችን በማጓጓዝ የእቅዱን 89.3 መፈጸም እንደተቻለም አብራርተዋል። ዘገባው የኢትዮጵያ የፕሬስ ድርጅት ነው። አድማጮቻችን፣ ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ በቆይታ ጊዜዋ በመረጃ መሰብሰብ የተሻለ አቅም ያላትን ሶስተኛዋን የመሬት ምልከታ ሳተላይት እያለመች መሆኑን የኢትዮጵያ ስፔስ ሳይንስ እና ጂኦስፖሻል ኢንስቲትዩት አስታወቀ። ዘገባው የኢትዮጵያ ዜና አገልግሎት ነው። ለተጨማሪው ልጅ አለም ማሙ ኢትዮጵያ ኢቲ አርኤስኤስ 01 እና ኢቲ ስማርት አርኤስኤስ የተሰኙ ሁለት የመሬት ምልከታ ሳተላይቶችን ከቻይና የሳተላይት ማስወንጨፊያ ጣቢያ ወደ ህዋ መላኳ ይታወሳል። ጠቅላይ ሚኒስቴር ዶክተር አብይ አህመድ ኢትዮጵያ ኢቲ አርኤስኤስ 02 የሚል ስያሜ የተሰጣትን ሶስተኛዋን የመሬት ምልከታ ሳተላይት በቅርቡ እንደምታመጥቅ መግለጻቸው ይታወሳል። የኢትዮጵያ ስፔስ ሳይንስ ና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር አብዲሳ ይልማ እንዳሉት ኢንስቲትዩቱ የተለያዩ የሳተላይት መረጃዎችን በማ ማደራጀትና በመተንተን ለሀገር ጥቅም እንዲውል እየሰራ ይገኛል። በዚሁ መሰረት ሁለቱ ሳተላይቶች በተቀመጠላቸው ጊዜ የተሰጣቸውን ተልእኮ ማሳካታቸውን ነው ዋና ዳይሬክተሩ የገለጹት። ከሳተላይቶቹ የተገኙት መረጃዎች ለግብርና፣ ለቱሪዝም፣ ለመሬት አስተዳደር፣ ለተፈጥሮ ሀብት፣ ለአደጋ ስጋት ቅነሳና ለሌሎች ስራዎች በግብአትነት መዋላቸውን አመልክተዋል። ተቋማትም የወሰዳቸውን መረጃዎች ጥናትና ምርምር ጨምሮ ለተለያዩ ስራዎቻቸው የተጠቀሙበትን እንደሚገኙ ጨምረው ገልጸዋል። ሶስተኛዋን የመሬት ምልከታ ሳተላይት ከ12 እስከ 18 ወራት ባለ ጊዜ ውስጥ ለማምጠቅ ዝግጅት እየተደረገ መሆኑንም ዋና ዳይሬክተሩ አስታውቀዋል። የሳተላይት ቁጥር መጨመር የመረጃ ግኝትና ወቅታዊነቱም ጭምር እያደገ እንደሚሄድ አክለዋል። በተለይም ሶስተኛዋ የመሬት ምልከታ ሳተላይት ቀደም ሲል ከነበሩት የተሻለ አቅም ያላት፣ የቆይታ ጊዜዋም ከፍ ያለና የተሻለ መረጃ መስጠት የሚያስችል አቅም ያላት መሆኑን ጠቁመዋል። ስፖርት በ ሃያ ስድስት የስፖርት አይነቶች ሲካሄድ የቆየው ስድስተኛው መላ ኢትዮጵያ ጨዋታዎች ውድድር በኦሮሚያ ክልል አሸናፊነት ተጠናቋል። በውድድሩ ከአምስት ሺህ በላይ ስፖርተኞች የተሳተፉ ሲሆን በወንዶች የእግር ኳስ የፍጻሜ ጨዋታ ኦሮሚያ ክልል ደቡብ ኢትዮጵያን ሁለት ለአንድ በሆነ ውጤት በማሸነፍ የወርቅ ሜዳሊያና የዋንጫ ተሸላሚ ሆኗል። በተመሳሳይም የሴቶች እግር ኳስ ኦሮሚያ ደቡብ ኢትዮጵያን አንድ ለባዶ ውጤት በመርታት የወርቅ ሜዳሊያና የዋንጫ ተሸላሚ ለመሆንም በቅተዋል። ከሰኔ 10 ቀን 2017 ዓ ም ጀምሮ በጅማ ከተማ ሲካሄድ የቆየው የመላ ኢትዮጵያ ሻምፒዮና ፍጻሜውን ሲያገኝ ኦሮሚያ ክልል የአጠቃላይ አሸናፊ ለመሆንም በቅቷል። 225 ሜዳሊያዎችን የሰበሰበው ኦሮሚያ ክልል አንደኛ ደረጃን ይዞ ሲያጠናቀቅ፣ አዲስ አበባ ከተማ 220 ሜዳሊያዎችን በማግኘት ሁለተኛ፣ እንዲሁም አማራ ክልል 143 ሜዳሊያዎችን በማግኘት ሶስተኛ ደረጃን ይዘው አጠናቀዋል። በውድድሩ ኦሮሚያን ተከትሎ በአጠቃላይ ውድድሩ ሁለተኛ ደረጃን ይዞ የጨረሰው አዲስ አበባ ከተማ የጸባይ ዋንጫ ተሸላሚ ለመሆንም ችሏል። ዘገባው የፋና ሚዲያ ኮርፖሬሽን ነው። በመጨረሻም ከውጭ እኛን ለማጥፋት የሚፈልግን ኃይል ስላሸነፍን አሁን ከጦርነት በኋላ እንደገና ሀገራችንን የመገንባት ስራ ጀምረናል ስሉ ቤንያሚን ኔታንያሁ ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛን ለማጥፋት በፈለገ